ሰላም ጤና ይስጥልን። እንዴት አድራችኋል? የተወደዳችሁ ተመልካቾቻችን በዛሬው የማለዳ የቴክኖሎጂ ዝግጅታችን ከፋኖስ ቴክኖሎጂስ መስራቾች መካከል አንዱ ከሆነ ወጣት የፈጠራ ባለሙያ ጅብሪል ካኖቴ ጋር ነው ቆይታ የምናደርገው። የነ ጅብሪል ካኖቴ ድርጅት የሆነው የፋኖስ ቴክኖሎጂ በኢትዮጵያ ታምርት የዘንድሮው ኤክስፖ ላይ አዲስ ቴክኖሎጂን አስተዋውቃል ይህ ቴክኖሎጂም እንግዲህ በሪቫን ምትክ የፊት ገጽታን በመለየት በዘመናዊ መንገድ የሚከፈት እንዲሁም ደግሞ መልእክቶችን የሚያስተላልፍ በር ነው የሰሩት። ይህ በር እንግዲህ በዚህ ኤክስፖ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይል የፊት ገጽታ በመለየት እንግዲህ የሚከፈት በርን አስታውቋል። ይህ ቴክኖሎጂ እንግዲህ በርካቶችን እያነጋገረ ነው የሚገኘው። ከአጠገቤ የሚገኘው ጅብሪል ካኖቴ ደግሞ ይህንን ቴክኖሎጂ ከፈጠሩት መካከል ነውና ከእሱ ጋር አጠር ያለ ቆይታ እናደርጋለን። በዚሁ ደግሞ እንድትከታተሉን እንጋብዛለን። ጅብሪል እናመሰግናለን ስለ ጊዜ። ጅብሪል እንግዲህ ይህንን ቴክኖሎጂ ሰዎች ካዩት በኋላ እየተነጋገሩበት ነው የሚገኙት እና ቴክኖሎጂው ምን ይባላል? እንዴት ሰራችሁት? ሶ በዚህ ዓመት በኢትዮጵያ ታምርት ላይ ሪባን ቆረጣል ተደረገ ኋላ ቀር ነው ብለን አስበናል። ስለዚህ ይዘን የመጣነው ሲስተም ዲጂታል ዲስፕሌይ ያለው ኤልዲ ዲስፕሌይ ያለው በር ነው። እሱም በር ልክ ክቡር ጠቅላይ ሚኒስቴሩን የተለያዩ ፉቴጆች በመጠቀም ትሬን ካደረገን በኋላ ትሬን ባደረግነው መሰረት ፌስ ሪኮግኒሽን ሲስተም ሰርተናል። ስለዚህ ምንድነው የተደረገው? ልክ እሳቸው ሲመጡ የእሳቸውን ፊት ሪኮግናይዝ ያደርጋል ካሜራው ጋር ቀረብ ብሎ ሪኮግናይዝ ከተደረገ በኋላ ደግሞ በሩ በራሱ ስላይድ ዶሩ ይከፈትና የእንኳን ደህና መጣችሁ መልዕክት አስተላልፎ ክቡር ጠቅላይ ሚኒስቴሩ ወደ ውስጥ እንዲገቡ ይደረጋል ማለት ነው። ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ሜድ የኢትዮጵያ ኤክስፖ 2017 እንኳን ደህና መጡ። ቀደም ሲል እንደነገርከኝ ይህን ቴክኖሎጂ አጠናቆ በዚህ መልኩ ለማቅረብ ብዙ ጊዜ ነው የሚጠይቅ ነው እና እናንተ ምን ያህል ጊዜ ወሰደባችሁ ይህን ቴክኖሎጂ ሰርታችሁ ለዚህ ኤክስፖ ለማድረግ የተሰጠን ጊዜ አጭር ነበር ኦልሞስት የአንድ ወር ጊዜ ነበር ስለዚህ ያው የመጀመሪያዎቹ 15 ቀናቶች በመዘጋጀት ከኢንዱስትሪ ሚኒስቴር ጋር ያለን ኮሚኒኬሽን በማድረግ ነበር ያለቀው የሚቀጥሉትን 15 ቀናት ነበር የተጠቀምነው ያው እንደሚታወቀው ሶፍትዌሮች እንዲቨሎፕ ማድረግ እንዲሁም ደግሞ የተለያዩ ማሽኖች ስላሉ እነሱንም አብሮ ማዘጋጀት ጊዜ ውስድ ነበረ። ግን ያው ቀን ከሌሊት በመስራት ያው ተወጥተናል። ሌላኛው እንግዲህ በዚህ ኤክስፖ ላይ የተመለከት ነው የእናንተው የፈጠራ ውጤት የሆነው እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ሶስት ዓመታት በኢትዮጵያ ታምርት ወይም ደግሞ በሜሪን ኢትዮጵያ ኤክስፖ ላይ ያደረጉት ንግግር ነው እና ይህ የሆሎግራም ቴክኖሎጂ እንግዲህ እሱም አዲስ ቴክኖሎጂ ነው እና ስለ እሱም እስከ የተወሰነ ነገር ንገረን። ያንን ለማዘጋጀት ሞስትሊ ከሆሎግራም ፋኑ የሶፍትዌር ካምፓኒ በመሆናችን አንጻር እየሰራ ነው። ላይክ ኮንቴንቶቹ ላይ ነው። ኮንቴንቶቹ ላይ በምንሰራበት ሰዓት ከዚህ ቀደም የነበሩ ንግግሮችን አግኝተን እንዲሁም ቻሌንጅ የሆነብንም አንዱ ነገር እሱ ነው። ላይክ ሙሉ የሆኑ ንግግሮች ስፔሻሊ 201415 ላይ የነበሩ ንግግሮች ማግኘት አስቸጋሪ ነበረ። እሱን ካገኘን በኋላ ወደ ሆሎግራሙ ለሚሆን አይነት ምስል ማዘጋጀት ነበረብን። እሱን አድርገን በመጨረሻ ተሳክቶ ለእይታ ማድረግ ይችለናል። እንግዲህ የመጀመሪያው በሪቫን ቦታ የተተካው የዘመናዊ በርም እንዲሁም ደግሞ የሆሎግራም ቴክኖሎጂውም እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ነውና እንግዲህ እንደ ፋኖስ ቴክኖሎጂስ የጠቅላይ ሚኒስትሩ ገጽታ በመውሰድ እነዚህን ቴክኖሎጂዎች መስራታችሁ ማየት ስሜት ፈጠረባቸው። ከዚህ ቀደም እንደዚህ አይነት ነገሮች ተደርጓል ስላይድ ዶሮች ቢኖሩም በእጅ የመኮተት ወይ ደግሞ ኢፌክቱን የመፍጠር እንጂ እንዲህ በትክክለኛ በሲስተም የሚሰራ የኢናጉሬሽን ዶሮች ተሰርቶ አይታወቅም፣ እና የመጀመሪያ መሆኑ ሁለተኛ ደግሞ የክቡር ጠቅላይ ሚኒስቴሩን መምጣታቸው እና በሳቸው መሰራቱ ትልቅ ማይልስቶን ነው ማለት። ይህን ማድረግ ከቻልን ደግሞ ሌሎች ነገሮችንም ማድረግ እንደምንችል ትልቅ መነሳሳት ፈጥቦናል። እሳቸውም እንደወደዱት መልእክት ደርሶናል። ስለዚህ በጣም ከዚህ ባለፈ ደግሞ በዚህ በኢትዮጵያ ታምርት ኤክስፖ ወይም ደግሞ የሜሪን ኢትዮጵያ ኤክስፖ ላይ ስራዎቻቸውን ካቀረቡ 288 ገደማ አምራቾች ወይም ደግሞ የፈጠራ ባለሙያዎች መካከል እናንተ አንዱ ሆናችሁ ቀርባችኋልና ምን አይነት እድል ፈጠረላቸው? የኢንዱስትሪ ሚኒስቴር ማመስገን እንፈልጋለን። ይሄ እድል ተሰጠን። ምንድነው፣ ኢንዱስትሪው መዘመን መቻል አለበት። የተለያዩ አይነት ነገሮችን ቴክኖሎጂዎችን መጠቀም መቻል አለበት። ለምሳሌ እንደነ ቻይና ያሉ ሀገራት እንደምንሳሌ ብናነሳ አዲስ ነገር የነበረውን ነገር ለመፍጠር አይደለም ሄዱት የተፈጠረው ለነገር ላይ አዲስ ነገር እንደ ቫሊዩ አድ በማድረግ ለሚመጣው ትውልድ እንዲሁም ደግሞ ላለው ዓለም በማቅረብ ኢኮኖሚያቸውን ቡስት ነው የሚያደርጉት። ስለዚህ እኛም የተለያዩ አይነት ሶፍትዌሮችን ኤአይ ላይ፣ ማሽን ለርኒንግ እንዲሁም ደግሞ ብሎክቼን ላይ ያሉ ቴክኖሎጂዎችን እዚህ ካሉ የኢንዱስትሪ ተቋማት ጋር አንድ ላይ በማቀናጀት ኢትዮጵያ ሊያሻግር የሚችል ለምሳሌ ቡና ኤክስፖርት እናደርጋለን ቡና ብቻ ለምን ኤክስፖርት እናደርጋለን እኛ ቫሊዩ አድ እያደረግን የተፈጠሩ ቴክኖሎጂዎች ላይ ለምን ቴክኖሎጂዎችን ኤክስፖርት አናደርግም ለምን ሰብስክሪፕሽን ቤዝድ ፕላትፎርሞችን በማዘጋጀት ለውጭ ተቋማቶች በመሸጥ ለምን ገቢያ እናስገኝም ኢንዱስትሪ ፎር ፖይንቶ ነው ቴክኖሎጂ ራሱን የቻለ ስለዚህ እሱን ከተለያዩ እዚህ ካሉ ባለ ድርሻ አካላት ኢንተግሬት በማድረግ ትላልቅ ስራዎች እንድንሰራ ሀሳብ መጥቷል ፕላስ ደግሞ እዚህ ውስጥ የተለያየ ማሽነሪ ስራዎች ይዘው ይመጣሉ ለምሳሌ እዛ ጋር ፍሪ ኤነርጂ ይዞ የመጣ ሰው አለ። እዚህ አካባቢ የራሱን ኤሌክትሪክ አርም ይዞ የመጣ አለ። እነሱን አንድ ላይ ብናቀናጅ ፍሪ ኤነርጂ የሚጠቀም ባትሪ ራሱ ቻርጅ የሚያደርግ መኪና መስራት እንችላለን። እኛ ሶፍትዌሩን ብንሰራ እሱ ፍሪ ኢነርጂውን ቢሰራ የተሻለ ነገር መፍጠር እንችላለን ማለት ነው። ይህን ይህን ለማድረግ ነው።